ፍሪክ ነው ያደረገበት። የመስመር ላይ ደምፍሪስ ይዞት ገብቶ ወጠፈውን ኳስ ከወጣ በኋላ የተመለሰ ኳስ ነው እንደገና። አሁንም ደምፍሪስ አግኝቶ ሸማኑ በጣም አደገኛ ኳስ የሚያሻገር ተጫዋች ዲማርኮ፣ የማዘመቱን ዲማርኮ አሻገረ። የዲማርኮ ኳስ በግንባር ደምፍሪስ ወሰወሰው።